ሁሉም ሰው በአላህ አላምንም ማይልም ያምናል። ወመላእክቲ በመላእክም ማላምንም ማይልም። ወኩቱብህ በቁርአንም ማላምንም ማይልም። በሐበ ተውራት በኢንጅልም ማላምንም ማይልም። ወሩሱሊህ በመልእክተኞችም ማላምንም ማይልም። ሁሉም ትክክል ነው። እዚህ ላይ ያለው አቂዳ ላይ ችግር የለበትም። ሁሉም ሰው አቂዳ ላይ ችግር የለበትም። ሁሉም ሰው አቂዳ ላይ ችግር የለበትም። ሁሉም ሰው አቂዳው ትክክል ነው። በአኺራም ያምናል። ደረጃ ተለቂኑ ኢማኑ ነው፣ እንግዲህ መጨመርና መቀነስ መጠኑ። ኢዕቲቃዱ ግን ፋሲድና ሶሂህ አለው ነው አላህ በአርሽ ላይ ተደላድሮ ቁጭ ብሏል ካለ ኢዕቲቃዱ እዚህ ጋ ይሄ በዚህ ጉዳይ ላይ ያለው ኢዕቲቃድ አስተምህሮቱ ፋሲል እና ሱሒሁን እስቲድላሉን በኡሱል ካልሆነ መረዳት አይችለውም። ቀዋኢድ ካላወቀ አያውቀውም። የንዚሉ ረቡና የሚለውንም ከዛሊክ ልክ እንደዚህ መረዳት አይችልም። ኢዕቲቃዱ የተበላሸ ይሆናል ማለት ነው። ስለዚህ ይሄ ነው ኢዕቲቃድ አቂዳና ኢዕቲቃድ ይለያያል የሚለው በደንብ አድርጋችሁ መጥሏት መርሐባ ይህን ግለሰብ በቀዋኢድና ኡሱል እውቀት ሳይሆን ቀዋኢድ ኡሱል በሚሉ ንግግሮቹ ታውቁታላችሁ። በመሰረቱ ቀዋኢዶች ኡሱሎች በትክክለኛ መልኩ ከተማርናቸውና በትክክለኛ መልኩ ከተረዳናቸው ቁርአንና ሐዲትን በተገቢው መልኩ እንድንረዳ የሚያደርጉ ወሳኝ የሆኑ ትምህርቶች ናቸው። እንደዚህ ዝም ብሎ በወፍ በረር ላይ በላይ አይቶ የቀዋኢድና የኡሱል መስራች መስሎ መቅረብ ሳይሆን ትክክል የተማረው ሰው ለቁርአንና ለሐዲት ያለው ምልከታ የተሟላ ይሆናል ቁርአንና ሐዲትንም በተገቢው መልኩም ደግሞ እንዲረዳ አጋዥ ይሆናሉ ማለት ለማንኛውም አሁን ያነሳውን ጠቅለል ያለ ሀሳቡን ስንመለከት አቂዳና ኢዕቲቃድ ይለያያል ስለዚህ የሰዎች አቂዳ ስህተት ነው አይባልም አቂዳ ላይ ሁሉም ሰው ችግር የለበትም ይላል እንደምሰማው አቂዳ ላይ ችግር የለበትም ሁሉም ሰው ነገር ግን አሁንም ቃኢዳና ኡሱሉ ሳይሆን ችግር ያለበት የሰውየው አረዳር ነው ችግር ያለበት አንድን ነገር በተሳሳተ መልኩ ተረድተን ብናስተላልፈው ነገር ስህተት ነው ማለት አይደለም የኛ አረዳር ነው ትክክል ያልሆነ ከማ ቃለ ሻዒር ወከም ምን ዓይቢን ቆውለን ሰሒሐ ወአፈቱሁ ምን ልፈህም ስተቂሚ እንደሚሉት ማለት ነው። አቂዳና እዕቲቃድ የሚለው መዕናቸው ስለተለያየ ብቻ የሰዎች አቂዳ ሁሉ ትክክል ነው ይባላል? በጭራሽ ሊሆን የማይችል ብሎም ደግሞ ከቁርአንና ከሐዲስ አስተምሮት ጋር ራሱ የሚጋጭ የሆነ ንግግር ነው። እንዴት ይጋጫል? ከጥቂት ደቂቃዎች በኋላ እንመለከታለን። ነገር ግን አቂዳ የሚለው ማያዕቂዱ አለይሂል ቀልቡ፣ ቀልብ በቁርጥ የሚያምንበት ወይም ደግሞ የሚቋጥረው የሆነ ነገር ምን ይባላል? አቂዳ ይባላል ማለት ነው። ኤዕቲቃድ የሚለውን ነገር ስንመለከት ደግሞ የኤዕተቀደ መስደር ነው። ኤዕተቀደ የዕተቂዱ ኤዕቲቃድን ሶስት ሐርፍ የተጨመረበት ከኛ ማመን የሚባልን ነገር ያስከትላል ማለት ነው። ስለዚህ በሌላ አገላለጽ ኤዕቲቃድ ከአቂዳ አዓም ይሆናል፣ አቂዳ ደግሞ አኸስ ይሆናል ማለት ነው። እንደዚህ አይነት ትንሽ ልዩነት አለው ተብሎ ይህንን የቋንቋ ልዩነት ወደ ምን አመጣና ተረደው፣ አቂዳ ላይ አቂዳ ላይ ሰዎች ሁሉ ስህተት የለባቸውም፣ ያው ኢዕቲቃድ ላይ ነው ስህተት ያለባቸው ሌላ ነው። አቂዳም ቢሆን የሚታመንበትና ቀልብ የሚቋጠረው ነገር ስለሆነ በዛ የሚታመንበት ላይ ትክክለኛ ያልሆነ የተሳሳተ እምነትን ካመነ ሰውየው አቂዳው ብልሹ ነው ይባላል። አቂዳ ላይ ሁሉም ሰው ትክክል ናቸው የሚለው ጭራሽ ትክክል አይደለም። ምክንያቱም ለምሳሌ የጠቀሳቸው ነገሮች፣ ሁሉም ሰው በአላህ አላምንም አይልም። ያምና ወመላኢከቲ በመላይካም አላምንም አይልም። ወክቱቢህ በቁርአንም አላምንም አይልም። በተውራት በኢንጂልም አላምንም አይልም ወሩሱሊ በመልእክተኞችም አላምንም አይል፣ ሁሉም ትክክል ነው እዚህ ላይ እያለሁ። በነዚህ አላምንም ማለት ብቻ ሳይሆን ያመነው እምነት አምናለሁ ብሎ ያመነው እምነት ትክክል ካልሆነ አቂዳው ስህተት ነው ሊባል ይችላል ማለት ነው። ለማንኛውም አቂዳ ላይ እምነት ላይ ሰዎች በመለያየታቸውና ትክክለኛውን እምነት ባለመያዛቸው ምክንያት አላህ ስብሐናሁ ወተዓላ ነቢዩላህ ኑህን ዐለይሂ ሰላም የመጀመሪያ ከሽርክ አስጠንቃቂ ወደ ተውሒድ ተጣሪ አድርጎ መልእክተኛ አድርጎ አላህ ስብሐናሁ ወተዓላ